በተለያዩ ወቅታዊ የግብርና ሴክተር የሽግግር አቅጣጫዎች ላይ መደገፍ ግብርናን የታለመለትን ዓላማ እንዲያሳካ ብሎም የሕዝቡን ተጠቃሚነት በማረጋገጥ ሕዝባችንን ከድህነት የማውጣት አገራችንን ከስንዴ ልመና ወደ ስንዴ ረጅነት ለማሸጋገር በርካታ ተግባራት ተከናውኗል። በተከናወኑ ተግባራትም ተጨባጭ ለውጦች መጥተዋል። በእነኚህ ለውጦችም የህዝባችን ተጠቃሚነት ከጊዜ ወደ ጊዜ እያደገ መጥተዋል። ለእነዚህ ለተሳኩ የግብርና ሴክተር ውጤቶች የግብርና ልማት ጣቢያ ሰራተኞች ሚና ቁልፍና አይተኬ ነበር። ቀጣይም የተጀመሩ ስኬታማ የግብርና ሴክተር ተግባራትን ወደ ላቀ ደረጃ ማድረስ፣ ጉድለቶች ባሉባቸው ቦታዎች ያሉትን ማረም፣ ይህን ውጤት በማላቅና በማዝለቅ የልማት ጣቢያ ሰራተኞች ሚናችሁ ቁልፍና ወሳኝ ነው። ያም በመሆኑ ዛሬ መንግስታችን በተለይ የክልሉ መንግስት ከተመሰረተ አጭር ጊዜ ቢሆንም በርካታ አዳዲስ የግብርና ሴክተሩን የሚያሸጋግሩ የግብርና ሴክተር ምሰሶዎችን ቀርጾ ለእነኚህ ምሰሶዎች ደግሞ ስኬት የተለያዩ ኢኒሽቲቦችን ነድፎ ወደ ተግባር ገብቷል። ወደ ተግባር የገቡ ኢኒሽቲቦችም በተጨባጭ በእናንተው መሪነት አርሶ አደሩ ጋ አድራሽነት አርሶ አደሩን ማገዝ መደገፍ፣ በእነኚህ ኢኒሽያቲቮች ላይ ተጨባጭ ለውጦች መጥተዋል። አርሶ አደራችን ኪስ ምርትና ምርታማነቱ በማሳደግ ኪሱ ገንዘብ እንዲገባ ገበያ ውስጥ ያለ ችግር እንዲፈታ ኢኒሽያቲቮቹን በመተግበር ብዙ ዜጎች የስራ እድል እንዲፈጥርላቸው ምክንያት የሆነ መጥተዋል። እነዚህን ኢኒሽያቲቮች በተገቢው መንገድ ማወቅ መረዳት ፋይዳቸውን መገንዘብ ቀጣይ ለሀገራዊ ብሎም ለክልላዊ ከዛም ሲያልፍ የቤተሰብ ብልጽግናን እውን ለማድረግ ወሳኝ ጉዳይ ነው እና ይህን ወሳኝ ጉዳይ ሁሉም የልማት በሰራተኛ ሁሉም ግብርና ሴክተሩ ጋር አብሮ የሚሰሩ አካላት በአውቀው ተገንዝበው ለነኚህ ምሰሶዎች ስኬት በተለይ ኢኒሼቲቮቻችን ውጤታማነት ሁሉም የድርሻውን ካበረከተ በእርግጠኝነት በክልላችን ቀድሞ ድህነት የተሸነፈበት ቤተሰብ ብልጽግና እውን የሆነበት ቤተሰብ ማህበረሰብና ክልል መፍጠር እንችላለን። ምክንያቱም የእኛ ዋናው የድህነታችን መንሴ ያሉንን ጸጋዎች በተገቢው አለማወቅ ነው አውቆም አልምቶ ያለመጠቀም ነው። ስለዚህ እነዚህ ኢኒሼቲቮቻችን ያለንን ከባቢያዊ ጸጋ አውቀን አልብተን የቤተሰብ የማህበረሰብና ክልላዊ ብልጽግናን እውን ለማድረግ የሚያስችሉ ስለሆነ ስለ ኢኒሼቲቮቻችን ስናወራ ድህነትን በአጠረ ጊዜ ውስጥ ስሩን የማድረግ ጉዳይ መሆኑን ተገንዝበን ስለዚህ የትቦቻችን ስናወራ ምርታማነት ማሳደግ መሆኑን ተገንዝበን፣ ስለዚህ የትቦቻችን ስናወራ የቴክኖሎጂ ችግር በቤተሰብ ደረጃ እውን ማድረግ ተደራሽ ማድረግ መሆኑን ተገንዝበን፣ ስለዚህ የትቦቻችን ስናወራ ለበርካታ ዜጎች የግብርና ሴክተሩ ለሁሉም ዜጋ በሚባል ደረጃ አካቶ የስራ እድል መፍጠሪያ አማራጭ መሆኑን ተገንዝበን እንሽት ሁሉም ሁሉ አርሶ አደር ጋር እንደየ አካባቢ ነባራዊ ሁኔታ ሁሉም ወጣቶች ጋር፣ ሁሉም ሴቶች ጋር እንዲደርሱ በማድረግ ምርትና ምርታማነትን በማሳደግ የቤተሰብ ብልጽግናን እውን ለማድረግ የጀመርነው ነው ጉዞ እንዲፋጠን እንዲሳለጠና ውጤታማ እንዲሆን ማድረግ ከእናንተ ይጠበቃል። ለዚህም ነው ዛሬ በህጣበበ ጊዜ እንኳን ቢሆን ክልሉ ምንም እንኳ ተደራጅ አጭር ጊዜ ቢሆን ያለ የሀብት ውስነት ቢኖሩ ከሁሉም ጉዳዮቻችን ቀዳሚው ጉዳይ የልማት አርበኞቻችን በልማት አቅጣጫዎቻችን በተለይ የግብርና ሴክተር ሽግግር አቅጣጫዎቻችን ላይ የጋራ መግባባት መፍጠር ያስፈልጋል በሚል በክልሉ ለ7200 በላይ በቀበሌ ደረጃ ለሚገኙ ሁሉም የልማት ጣቢያ ሰራተኞች ስልጠና እየተሰጠ ይገኛል። ዛሬ በስልጤ ዞን ለምትገኙ እንግዲህ ከዘጠኝ መቶ የማት የማያንሱ የልማት ጣቢያ ሰራተኞችም የዚሁ አካል ነው። ስለዚህ ይሄን ጉዳይ ፋይዳውን ተገንዝበን ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ፋይዳውን ተገንዝበን ስልጠናውን እንዴት ነው እኔ ወስጄ ወደ ተግባር የምቀይረው ከኔ ምን ይጠበቃል? እያንዳንዱ ጉዳይ ስለ ስልጠናው ሲወራ ምናልባት ስልጠናው ቴለር ሜድ የሆነ ስለ እንስሳት ጤና ስለ እንስሳት ሀብት ልማት ስለ መኖ ልማት ስለ ሰብል ልማት ስለ ተፈጥሮ ሀብታለ ሚሆነ አጠቃላይ የክ የመንግስታችን አገራዊም ክልላዊም የግብርና ሽግግር አቅጣጫዎች ምንድን ናቸው? እስካሁን ባለው ምን አሳክተናል? ምንስ ማነቆዎች አል በዚህ ውስጥ በስኬቱ ውስጥ የልማት ጣቢያ ሰራተኞች ሚና ምን ነበረ ማነቆቹን በመፍታት እስቀጣይ ለማሰራጣቢያ ሰራተኞች ምን ሊሆን ይገባል የሚለው ጉዳይ ላይ በጋራ ተግባብቶ መሄድ ይግድላል።